ስንት ልዑል ማለት ለአንድ ሰው ልዑል ተጎዳ ማለት እሱን ወይ ቤተሰቦቹ አይደለም የሚጎዳው፣ የሚጎዳ የልዑል የአቤል እንዲሁም ዘላለም ማናቸውም በዚህ ስራ የሚሰሩ የወንጀል እንትን የሚሉ ሰዎች ማናቸውም፣ የሰይጣን ጆሮ ይደፈን፣ ማናቸውም ምንም ነገር አይሆኑም። ለራሳቸው ብቻ አይደለም የሚኖሩት፣ ለሰው ነው። ሁልጊዜ እየተሯሯጡ ለራሳቸው ጊዜ የሚባል ነገር እንኳን ሳይሰጡ ቀንና ሌሊት እዚህ ቦታ መረጃ አለ ከተባለ ሳይውል ሳያድር ሳያመልጥ በማለት እንግዲህ፣ ይሄ ልዑል እኳን እኔ ብዙ ጊዜ ኮሜንት እናንተም እየጻፋችሁ ነው። በተለይ መኖሪያ ቤት ሰሞኑን እንደምታዩት ተከታታይ ቤት ውስጥ ክፍት ከሆነ በሩ ዝም ብለው ነው የሚገባው። አይታችሁታል። እና ይሄ ሁሉ እኔ በጣም ደክም ያለው በልዑል ምክንያት፣ እሱን ምን አረጉት ቤት ውስጥ ምን አስቀምጠ ፈረልቤ እውነት አበበ እኮ ማለት ሳይታወቅበት በውስጥ ውስጥ የሚሄድ እንደ እንጭራ ምንድን ነው የሚባለው ስሙ፣ በቃ ምንም አይነት ምንም ቃል የማይገልጸው ከባድ ከባድ ከባድ ሰው ነው። አንደኛ ነገር የሊያ ሰዎች ሆን ብለው አቤልን ወይም ልዑልን ማገት ይፈልጋሉ። ምክንያቱም አሁን ላይ እነሱ የሚፈልጉት ከሁለት አንዱ ነው። ከተቻለ አቤልን ነው የሚፈልጉት። አቤል ደግሞ እንደምታዩት ትናንት ዕለት ጓደኛ የገዛ የራሱ ጓደኛ ምን እንደከደው አይታችኋል? ጓደኛ በጣም የቅርብ ጓደኛው የተባለው የአቤል ምን እንደሰራው በብር በገንዘብ የካደው ከአበበ ጋር ተባብሮ ማለት ነው። እና ይሄ ሁሉ ሴራ ስለሚገንት ስለሚልባቸው ሆን ብለው ነው የሚፈልጓቸው። እዚህ ቦታ አለ ብለው ስልካቸውን ለሌላ ሰው ይሰጣሉ። ከዛ ሲደውላቸው የእኛ ሞኞች ደግሞ እዚህ ቤት አለ በማለት ይሄዳል። ከዛ እጅ ከፍ እንጂ ማን ነው የሚጎደው? ፊት ለፊት ልውል ወይም አንድ ሰው ነው የሚጎደው። በሰው ምክንያት አሁን በአበበ ምክንያት ሰው መጎዳት አለበት። በአንድ ኩርንችት የሆነ የሰው እንትን አጠራ የሆነ ሰውዬ ሲጀምር እነ ልኡል ተነግሯቸዋል። ስልክ ተደውሎልች። የራሱ ልጆች አሉ የሚሰልሉ ወይም የሚያጣሩ ከካሜራ ጀርባ፣ የልኡልም አሉ የአቤልም አሉ እነሱን ማጣራት ሲችሉ ሌላ ሰው ከየት መጣ የማይባል ደውሎ እዚህ ጋር አቤል አበበ እዚህ ቦታ አለ፣ ሆቴል ይዞ ነው የተቀመጠው ስለተባለ ተነስቶ ሄዶ እራሱን ትልቅ ችግር ውስጥ ከቶ ነበር። ልዑላችን መቼም ለራሱ አይሆንም። አሁን ልዑል በጣም በንዴት ላይ ነው። አንደኛ በአቤል በዛ በተናገረው አበበን ይዞ ለአቤል ለመስጠት ራሱን አሳልፎ እስከ መስጠት ቆርጦ የተነሳ ነው። ባለፈው በተነጋገሩት እንትን በጣም በጣም እንደተሰማው ተናግሯል። ትናንት በለቀቀው ቪዲዮ አይታችኋል። መግቢያ ላይ የተናገረው ቃላት ምን ያክል ውስጡ እንትን እንዳለ እና ይሄው ሁሉ ነገር እንትን ስላለ አሁን ላይ በሱ መፍረድ ምን ማለት አልፈልግም። ግን እባካችሁ፣ እባካችሁ ስልክ ተደውሎላችሁ አትሂዱ። እዚህ ቦታ አለ ከተባላችሁ አትሂዱ። ምንም የሰው ኮሜንት ይጻፋል። ይህምን የማይደር በውስጥም እኮ ብዙ ሰዎች እኮ ስለነሱ ተጨንቀው የሚደውሉ አሉ። እኔ ደግሞ የስልክ ትጠይቁኛላችሁ፣ የአቤልን፣ የልዑልን፣ የዘላለምን ትሉኛላችሁ። ትናንት ዕለት የሰራውላችሁ ቪዲዮ የዘላለም እስካሁን ድረስ ስትጠይቁ ማናቸውም ፍቃደኛ ስላልሆኑ ቁጥራቸው መስጠት አልቻልኩም። ስለዚህ ትናንት ዕለት ግን ዘላለም ራሱ ፈቅዶ ስለሆነበረ ቁጥሩን አስቀመጥኩላችሁ። አሁንም አስቀምጭ የላችኋለሁ ስላችሁ አሁንም ትጠይቁኛላችሁ። የዘላለም የሰራሁት ቪዲዮ ላይ ቁጥሩ አለላችሁ። የምትፈልጉ ሂዳችሁ በዛ በውስጥ ዋትሳፕ የምትፈልጉ ቴሌግራም ማውራት አውራት ትችላላችሁ። የልዑልና አቤል የምትጠይቁኝ እነሱ መጀመሪያ ፈቃደኛ ሲሆኑ የሰው ቁጥር እኮ እኔ ቁጥራቸው ስላወቁ አንስቼ መስጠት ለነሱ ትንሽ እንትን ነው። ካሉበት እንትን ቁጥራቸው መስጠት ለእኔም ለነሱም ጥሩ አይደለም። ስለዚህ ከዛ አንጻር በጣም ይቅርታ አድርጉልኝ። የዘላለም ግን ስለፈቀደ ከስር አስቀምጬላችኋለሁ። ትናንት የለቀኩት ቪዲዮ ላይ የዘላለም ጋር ማለት ነውና እዛ ከሄዳችሁ ማየት አይታችሁ መውሰድ ትችላላችሁ። ዛሬ በጣም ነው ልቤ ልቤ ልቤ የመጣው። ይሄ ልኡል የተባለ ሰውዬ በጣም ነው ያስደነገጠኝ። ኮመንት የሚባል ነገር አያነቡም። ሰው ደውሎላችሁ መኖሪያ ቤት አትሂዱ አትሂዱ ይባላሉ። እነሱ ግን አበበን ይዞ ለአቤል ለመስጠት ብቻ ሲል የራሱን ህይወት አሳልፎ እንትን ለማለት ቆርጦ ተነስቷል። ምን እንዳስብ አላውቅም። ለእናቱ እንኳን አያስብም። እንዲህ ይልጅ በንዴቱ እኮ የሚሆን ነገር የለም። በትዕግስት አንደኛ ነገር ልውል ተረጋግቶ እንዲሰራ ስረውን ከአቤል ጋር የሚያስታርቃቸው ሰው ቢገኝ ደስ ይለኛል። ምክንያቱም አሁን ላይ በንዴት በቃ በስንት ተነሳስቶ ራሱን ያልሆነ ነገር ውስጥ ከሚገባ ልውል ሁለታቸው ይቅርታ ተባብለው በቃ በፍቅር እንደ ድሮ በእርጋታ ስራውን መስራት ይችላል። አሁን ላይ እኔ ትክክል አይደለም፣ በጣም ብስጭት እያለ ነው እንትን የሚለው አንድና አንድ አቤልን እና ማነው አበበን ለአቤል ማስረከም ነው የሚፈልገው። ምክንያቱም በአንተ ነው አንተ ነህ እንዲያመልጥ የረዳኸው። እስከዚህ እስከ ማለት ሰምታችኋል። ይህም ሁሉ አቤልጋ የነበሩት ሰዎች እንደዚህ ስለተናገሩት በዛ ምክንያትም ይመስለኛል። አሁን ላይ እዚህ ሆቴል አለ ስለተባለ ምንም ሳያረጋግጥ እዛ ቦታ ላይ ሂዶ ትልቅ ችግር ውስጥ ገብቶ ነበረ። ፈጣሪ አንዳንድ ጊዜ የሚወደውም ሰው እውነት፣ እኔ እንጃ። እነሱ በእግዚአብሔር እንትን ያሉት በእግዚአብሔር እና በእናንተ ሀይል በእናንተ ጸሎት እንጂ እንደነሱ ቢሆን እስካሁን ድረስ የሉም ነበር። በቃ ምንም ለራሳቸው ደህንነት ለራሳቸው እንትን አይጨነቁም። ፊት ለፊት ሂደው የሚጋፈጡ ሰዎች ናቸው። ልውል ከነገራችን ላይ ዛሬ የመጀመሪያው አይደለም። በዚህ በፊት ራሱ በመስፍን የሚባለው ሰውዬ በዚሁ ሲሰራ ራሱ ቀድሞ የሰውበት ከፍቶ የሚገባው ልውል ነው ወይም ካሜራማኑ ወይም ከጀርባ ያሉት አይደሉም። ማንም ሰው በሱ ምክንያት እንዲጎዳ አይፈልግም። አያችሁ፣ ለራሱ ለሰው እንደዚህ እየተጨነቀ ለራሱ ግን የሚጨነቅ ሰው አይደለም። እና እንደዚህ አይነት ነገር ደግሞ ሳይፈጠር በፊት እንደ ከተቻለ ቅድሚያ እዛ ቤት ውስጥ ትክክልና ወይስ ምንድን ነው የሚለውን አጣርተው ካለ መያዝ ይችላሉ። የትም አያመልጥም። ሲጀመር አበበ የትም ሊሄድ አይችልም። ወይ ከነሊያ ጋር ተገናኝት ሆነው ይሄን ነገር እየሰሩ ያሉት ወይ ራሱ ራሱም መከራየት ይችላል። በጣም ባላፍት ነው። እኛ እንደምናየው አይደለም። አበበ ሚሊኔር ነው። ምንም ምንም ማድረግ የሚችል ነው። ማንንም ሰው መግዛት የሚችል ነው። እኛ ባለባበሱ፣ ባነጋገሩ እየናቅ ነው። በጣም የማያውቅ መስሎ፣ ግን እንዴት አድርጎ ሸውዷቸው እንደሄደ አይታችኋል። አንገደፊ ሀገር አጥፊ ይላል የሀገሬ ሰው። ዝም ያለ ሰው እኮ ማንነቱ ሳይታወቅበት በጣም ነው የሚያጠቃሽ። እና ከዚህ የመጣ በዚህ ሰው የመጣ ልኡል የሆነ ችግር ወይ አግተውት ወይ የሆነ እንትን ብሎ እንደ ባለፈው እንደ መስፍን እንዲሰቃይ አልፈልግም እኔ የእውነት ከተቻላችሁ እንደው ማንንን ማን ቢላክ አላቅም። ይህ አቤል እና ልኡል ታርቀው ልኡል ከልቡ በቃ ከራሱ ሆኖ ስራውን በእርጋታ እንዲሰራ ለአቤል ብቻ ሲል ራሱን አሳልፎ እየሰጠ ነው። ምንም ነገር ሳያረጋግጥ እዛ ቤት ሂዶ የሆነ ነገር ቢያደርጉት ፊት ለፊት ሂዶት እየተጋፈጠ ያለው እንደ ከቤት ሰው ውስጥ ላይ ምን ይኑር ማን ይኑር አይኖር ሳያቅ በር ከፍቶ በተደጋጋሚ አይታችሁታል። እናንተ እንግዲህ ሁል ጊዜ አይታችሁ ከሆነ በር ክፍት ከሆነም ምንም ነገር አይደለም፣ ዝም ብሎ ዘውሎ ነው የሚገባው። ከተዘጋም ራሱ ከፍቶ ነው የሚገባው። አረ መጨረሻው ምን እንደሚሆን አላውቅም። ስማ፣ እኔ በእነሱ እኮ አለኩኝ። ውይ እና ለማንኛውም እንግዲህ እግዚአብሔር ይመስገን። አሁን ሁል ጊዜ የምነግራችኋለሁ፣ ሁል ጊዜም የሆነ ሰው ጠቁማችሁ አትሄዱ አትሄዱ። እኔ ብቻ አይደለሁም የምለፈልፈው፣ ከነገራችን ላይ ኮሜንት የምትጽፉትም እንደዛ ትላላችሁ። ግን ያው ምንም ማድረግ አይቻልም። ሰው እዚህ ቦታ አለ ሲባሉ ዝም ብለው እየሄዱ ራሳቸውን ትልቅ ችግር ውስጥ እየከተቱ ነው። ልውል ደግሞ በጣም በስሜት በእንትን ተነሳስቶ ነው የሚሰራ። ታውቃላችሁ በቃ አሁን ላይ ከጀርባም ያሉት አቤል ጋር ያሉትም ሰዎች እየገፋፉ ሌላ ችግር፣ ትልቅ ችግር ውስጥ እንዳይከቱ ትፈራሉ። ለልውል ማለት ነው አንደኛ ሰላም ቢያወዱ ደስ ይለኛል። ሁለተኛ ነገር ደግሞ አቤልን አንተነክንትን ያስፈልከው ማን ነው አበበን ስለሚሉት እሱም እሱም መሰለኝ እንደዚህ አይነት ነገር አለ ከተባለበት ቦታ ምንም ሳጠራ የሚሄደው እና ለራሱ ቢያስብ የተሻለ ነው። እኔ ባየሁት እንትን ራሴን እንትን ብያለሁ። በቃ የእውነት አንዳንድ ጊዜ እያያችሁ ያለማየት ይሻላል። ያለማየት ያለመስማትን የመሰለ ነገር የለም። አይታችሁ እንትን ከምትሉ ማለት ነው። ግን እግዚአብሔር ይመስገን ምንም አልሆነም። እንዳሰቡት አልተሳካላቸውም። ያው ልዑል ታውቃላችሁ ሰው በርከት አድርጎ ነው የሚሄደው። ብቻውን እንደዚህ ተዘናግቶ ምናምን አይሄድም። ልዑል ትልቁ ችግር ምንድን ነው? ፊት ለፊት ይገባል። በቃ የሆነ ነገር በር ክፍት ከሆነ የሆነ እንትን ካለ መጀመሪያ ቀድሞ እንትን በዩ እሱ ነው። እና ለዛ ነው እንጂ ብቻ እግዚአብሔር ይመስገን አበበ የተባለው ሰውዬ እንደፈለገ እየሆነባቸው ነው ሲጀመር እሱ እንዳሰበው እየተሳካለት ነው፣ ሁሉም ነገር ማለት ነው። አንድ ባንድ የሊያም የእሱም አብሮ የሚሰሩትም እንግዲህ ከጀርባ ያሉትም እንደሚፈልጉት እየሄደላቸው ነው፣ ለጊዜው ማለት ነው። ግን እጃቸው ውስጥ ሲገቡ በዛ ሰዓት ምን አይነት እንትን እንደሚገባቸው እናያለን። ሰው የዘራውን ነው የሚያጭደው። ስለዚህ በቅርቡ ጠብቁ። አበበ የተባለው ሰውዬ ከልዑል እጅ ገብቶ ለማየት ያውቃችሁ? በጣም እኔ እስካሁን በጣም ብዙ ወንጀለኞች አይቻለሁ። በጣም ብዙ የሰሩ አይተናል። እንደ አበበ የሸወዳቸው ሰው ግን የለም። አንደኛ ነገር ልዑል የተሸወደው ትክክለኛ እንትኑን እስከሚናገር ድረስ ነው አጠገቡ አድርጎ እንደዚያ እየተንከባከበ በእንትን በቃ ሁሉን ነገር በምስጢር እንዲያወጣለት ቀስ ቀስ እያለ ሲጠይቅ የነበረው። ይህን ደግሞ አቤል አልተረዳውም። ልክ አቤልን አሳልፎ እንዲሰጠው የሚመክረው ምናምን መስሎት ሊሆን ይችላል። እኔ አላቅም እንግዲህ የሰው ልጅ አስተሳሰብ፣ እና በዛም መልኩ ማስቦት ይሆን በምን ይሆን አላቅም ሁሉም ነገር እንዳልሆነ ነገር አድርገው ልጁን ችግር ውስጥ ለመክተት አሁን ደግሞ ገና አቤል ችግር ውስጥ ገባ፣ የሚወጣበትን መንገድ ፈልጉ እያሉ ሌላ ችግር፣ ገና ልዑልን ችግር ውስጥ ለመክተት ደግሞ እዚህ ቦታ ነው፣ እዚህ ነው እያሉ የተሳሳተ መረጃ እየሰጡ ሰዎችን ግራ የሚያጋቡ ሰዎች አሉ። እኔ ባለፈውም ተናግረዋል። ከመሀላችን የሆነ ሰው አለ ብለው ከልዑልም ከአቤልም አብረው ከሚሰሩት የእኛን እንትን አሳልፎ የሚሰጥ ሰው አለ ወይስ የለም በሚለው በጣም ብዙ ክርክር አድርገው ነበር። እናንተም ተመልካቾች አይታችኋል። እንግዲህ ከእነሱ ውስጥ ምንም ሰው አልተገኘም እስካሁን ድረስ ለማናቸውም፣ ለከሊያ ጋር የሚሰራ ሰው ማለት ነው። ግን አበበን የሚረዳው ሰውማ በትክክል አለ። እኔ በጣም የዚህ ሰውዬ የሚያግዘው ሰውማ እነሱ ውስጥ የሆነ ሰው ያለው ይመስለኛል። ታዲያ አበበ እዚህ ሆቴል ነው እዚህ ነው ያረፈው እዚህ ነው እያሉ ታዲያ የሚናገሩት እነዚህ ሰዎች የሆነ ለልኡል እንትን ባያስቡ ትክክለኛ እንትን ከሆኑ እሱን ይዘው እኮ አምጥተው መስጠት ይችላሉ። አያችሁ? የሰው ክፋት። ትክክለኛ ለነ ልኡል የሚያስብ ከሆነ ካየው ይዞ አበበ ምንም ተራ ሰው ነው፣ ምንም የሚከብድ ነገር አይደለም፣ ይዞ ማምጣት ይችላል። ግን ሆን ብሎ የተቀናበረው ወጥመድ ውስጥ ለመክተት ልኡል እና ሰዎች ሰዎች ሰዎች ሰዎች ሰዎች ሰዎች እኔ እኮ እንዴት ብዬ እንደምናገራቸው አላውቅም። የዚህ ሰውዬ የአበበ ጉድ እዚሁ አዲስ አበባ ውስጥ እንዳለ ነው እንግዲህ ልኡል የተናገረው። እንግዲህ ይሄ ልጅ ሲጀመር ከአዲስ አበባ የትም አባቱ ሊሄድ አይችልም። ከሄደ ከተባለ አዲስ አበባ፣ ያለዛ ደግሞ ክፍለ ሀገር ሊሄድ ይችላል። ከዛ ውጭ የትም ሊሄድ አይችልም። ግን ጥንቃቄ ያስፈልገዋል። ልዑላችን በጣም ራሱን እንትን አደጋ ላይ እንዳይጥል እፈራለታለሁ ለሱ። ጥንቃቄ ጥንቃቄ አያደርጉም። ዝም ብሎ ነው የሚገቡት። ታያችኋችሁ። ቆይ እኔ መግቢያ ላይ አደርግላችኋለሁ። ሆቴል ውስጥ ነው ብለው ምን እንደሰሯቸው ታያላችሁ። መግቢያ ላይ አደርግላችሁ ነው ማለት ነው። ሰው አንዳንዴ ግን አምናችሁት እንደዚህ ነው የሚከዳችሁ። አሁን አበበ ኩርት የሆነ ሰውዬ እንደዚህ ያደርጋል ብሎ ማን ያምናል? ማን ያምናል? ያው እንግዲህ ሰው በፍጹም ልታምኑት አትችሉም። ከባድ ነው በጣም። ግን እግዚአብሔር ይመስገን ማንም ሰው ሳይጎዳ ምንም ስንት ሳይል ሰው በርከት ብሎ ሂዶ እንደዚህ አይነት ነገሮች ደግሞ ሲፈጠሩ ሰው ካለ ቢያንስ ራችን ለመከላከል እንትት ያለሽ እና አንዳንዴ አስባችሁት እንዳላሰባችሁት የሆነ ነገር ሲሆንባችሁ፣ ትንሽ ልዑል ደግሞ ብስጭጭት ብሏል። አይታችሁ ከሆነ እንደ በፊቱ አይደለም፣ በጣም ብስጩ ሆኗል በቃ ልጁ እና ብቻ አላውቅም ምን እንደምላችሁ። ለሁላችንም ልቦና ይስጠን እግዚአብሔር አምላክ። ይሄ ሰውዬ ከተያዘ ሰላም ነው፣ ሁሉም ሰው ሰላም ነው የሚሆነው። ልዑል እና አቤልም እርግጠኛ ነኝ ይሄ አበበ ከተገኘ ታረቃለ ብዬ ተስፋ አደርጋለሁ። ትልቁ ጸባቸው እሱ ስለሆነ ማለት ነው። እና እስኪ እና ያለን እስከ መጨረሻው ድረስ ለማንኛውም እንግዲህ የምወዳችሁ የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ ያደርጋችሁ አድስከና ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምን ምን ገና ድረስ ደና ደና ሰንብቱ እያልኩኝ ሀገራችን ኢትዮጵያን ሰላምና ፍቅር ያምጣልን በየትኛውም ዓለም ያላችሁ ሰላማችሁ ይብዛልኝ። እኔ እንደምታበረታቱኝ የእህት ወንድሞችም ሳላመሰግናችሁ አላልፍም። ከልብ ነው ማመሰግናችሁ። ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብ። ትወዳችኋለሁ። ባይ ባይ። ቪዲዮን ላይክ ያደረጋችሁ ፕሊዝ ጋይዝ ሁላችሁም ላይክ አድርጉ ስትገቡ።